እነ ጽናት ሁሉም ተጨንቀው በር ላይ ነቃች አልነቃች እያሉ በመጠበቅ ላይ ይገኛሉ። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በአለም ዳርቻ የምትገኙ የነጁም ኩኪንግ ቤተሰቦች ደህና ናችሁ? ዛሬ ጽናት የህይወት መንገድን ክፍል ሰባ ሰባትን ይዤላችሁ መጥቻለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እነ ናሆሜ ተሰብስበው የመሩን መንቃት እየጠበቁ ድንገት፣ ዶክተሩ ወደነሱ በመምጣት መግባት ትችላላችሁ ነበር ያሏቸው። ናሆምም በጣም በፍጥነት ሩጡ ይገባና፣ ውዷ ባለቤቴ ደህና ነሽ ይላታል። እኔ ደህና ነኝ፣ አንተ ደህና ነህ ትለዋለች። አሁን እኔ ደህና ነኝ ታውቃለህ። በጣም ተጨንቄ ነበር፣ እዛው የምቀር ነበር የመሰለኝ፣ ትለዋለች እንዴ እኔን ውድ ባለቤትሽን ትተሽ ወዴት ነው በማለትም ይነግራታል። ናሆም አሁን በቃ ደህና ከሆንሽ እረፍት ማድረግ አለብሽ እሺ፣ እረፍት አድርጌ ይላታል። እነ ጽናትም በር ላይ ሆነው ናሆሚ ውስጥ ገብቷል ምን ተፈጥሮ ይሆን በማለት ጽናትም ተንበርክካ ትጸልያለች። አይዞሽ አትጨነቂ፣ ይሏታል እነ ኪራ። ተረጋጊ እንዲ ፅናት ይሏታል። እሷ ደናቶን ልኝ እንጂ ችግር የለውም ትላለች። ናሆሜም ይወጣና እነ ፅናት በተራቸው ወደ መሩ ይገባሉ። ሲገቡ ፅናት ትላታለች፣ ወይዬ ደናነሽ፣ ደናነኝ። እናቴን እና ናሆሜን አደራ ትላታለች። እንዴ ምን ማለትሽ ነው? በማለት ፅናት ትደነግጣለች። ሰኑም ለምን እንደዚህ ትያያለሽ አሁን እኮ ደህና ነሽ? ትላታለች። አይ እኔ በጣም እየጨነቀኝ ነው ትላለች። ውስጥ ተከፍቶ አይታይ እንዴት ላሳያችሁ? ትላቸዋለች። ፅናትም እንዴ መሩ፣ አንቺ እኮ ጠንካራ ነሽ ትላታለች። አይደለሁም፣ መሩ፣ እኔ ጠንካራ አይደለሁም ትላለች። ሰናይትም እባክሽን መሩ እራስሽን አታስጨንቂ ትላታለች። ኪብሮንም ዶክተሯ እጠኑ አፍኗት ነው ብለዋል፣ ጭታ አፍኗት ነው እያለ ያወራቸዋል። እንዲህ ቅዱስም በመደንገጥ እንዲህ የትራንትናውን ትራንትና እጠኑን አላወጣሁትም፣ እንዲህ ይላል። ቅዱስ ናሆሜም ቅዱስን እንቅያደርግ እና መሩ አንድ ነገር ብትሆን አንተ ነህ በማለት ሆስፒታል ውስጥ ይተናነቃሉ። ናሆም እንዴ፣ ተረጋጋ፣ ምንሆና ነው ሆስፒታል እኮ ነው ያለ ነው በማለት እንኪራ ይቆጠዋል። ቅዱስም ስም ከሆስፒታል ወጥቶ ብቻውን መንገድ ላይ የሄደ አንተ ምንድን ነው ያደረከው? ቤተሰቦችን ያደረካቸው አንሱ። አሁን ደግሞ በአንተ ምክንያት አንዲት ምስኪን ሴት መሞት አለባት። አንተ ምንድን ነው እያደረከ ያለከው በአንተ ሰይጣንም ይቀናል እያለ ብቻውን መንገድ ላይ ያወራል። እስኪ እራስህን ቅዱሴ፣ እስከ መቼ ነው እንደዚህ ሆነህም የምትኖረው በማለት ብቻውን ለራሱ ያወራል። በቃ እስከ መቼ ነው ቅዱሴ ለሰው ልጅ የሀዘን ምክንያት ሆነ የምትቀረው እያለ አሁንም ብቻውን ያወራል። ዶክተሯ፣ እነናሆምን ግቡ ብላ ልጅቷ ደም ያስፈልጋታል ትላቸዋለች። እና ምን ችግር አለው? የኔን ደም ውሰዱ ብቻ እሷን አድኑልኝ ይላል። ናሆሚ ኪራም በመቀጠል ደማችን ተመሳሳይ ከሆነ የኔንም መውሰድ ይቻላል በማለት ለዶክተሯ ይነግሯታል። እሺ ናሆም የደም አይነትህ ኦ ነው በማለት ትጠይቀዋለች። ናሆም አደለም፣ እኔ ደሜ ኤ ነው በማለት ለዶክተሯ ይመልሳል። ኪራም እንዴ፣ የኔም የደም ታይፔ አንድ አይነት አይደለም ከእሷ ጋር፣ እዚህ ሆስፒታል የሚሰጥ የለም በማለት ዶክተሯን ይጠይቃታል። ዶክተሯም እንዲህ ስትል ትመልሳለች። በጣም ይቅርታ፣ እዚህ ሆስፒታል የዚህ አይነት ደም የለም፣ እናንተም የምትችሉትን በሰው ፈልጉ ትላቸዋለች። እኔም የምችለውን አደርጋለሁ ትላለች ዶክተሯ። ናሆምም ዶክተር እባክሽን እባክሽን የምትፈልጉትን ያክል ገንዘብ መክፈል እችላለሁ፣ ብቻ መሩን ብቻ አድኑልኝ እያለ ዶክተሯን ይማጸናል። ናሆም እንዳትሞትብኝ በማለትም ይለምናታል። የህክምና ስራ እኮ በገንዘብ የተቋቋመ አይደለም ትላለች ዶክተሯ። እኛ የምንችለውን እናደርጋለን እናንተም የምትችሉትን አድርጉ ትላቸዋለች። እና ደግሞ ተረጋጉ ትላቸዋለች። ኪራም ናሆሜ፣ ለምን እንደዚህ ትሆናለህ? ተረጋጋ እባክህን እያለ ይለምነዋል። እኔ እሷን አጥቼ መኖር አልችልም እሞታለሁ በማለትም ናሆም አሁንም ይጮሃል። ጽናት ቤት ውስጥ ብቻዋን በጣም ተጨንቃለች። ኪብሮንም በመምጣት እዚህ ምን ሆነሽ ነው ይላታል። እሷም በጣም ጨንቆኛል ትለዋለች። አሁን ወደ ሆስፒታል መሄድ አለብን ትለዋለች። ኪብሮንም አንቺ እንደዚህ ተጨንቀሽ መሄድ አትችይም ይላታል። ለምን ስትለው ጥሩ አይደለም ለመሩም ለሰናይትም ቢሆን ጥሩ አይደለም እንደዚህ ያንቺ መጨነቅ እና ተረጋጊ እባክሽን ጽናት ይላታል ኪብሮን። ስለዚህ ምሳውን ቋጠርሽላቸው? በማለትም ይጠይቃታል። አዎ ሳሎን ነው ትለዋለች። አሁን ደግሞ እኮ ጭራሽ ደም ያስፈልጋታል ተባለ ትለዋለች። ክብሮንም አዎ እኔም ሳልጨነቅ ቀርቼ አይደለም፣ ግን ምክንያት መፈለግ ነው ያለብን በማለት ይነግረኛል። ጽናትም እንደው የደም ታይፓ የኔ ጋር አንድ አይነት ቢሆን አንዴ አይደለም አስር ጊዜ ነበር የምሰጣት ትላለች። ኪብሮንም እየውልሽ ጽናት ችግር ብሽ ሲፈጠር ለችግሩ መፍትሄ መፈለግ እንጂ ለችግሩ ሌላ ችግር መሆን የለብሽም ይላታል በቃ አሁን ምግብ ቀዘቀዘ እኔ ሊሄድ ቻው በማለት ኪብሮን ይሄዳል። ቅዱሴ አሁንም ብቻውን እያወራ ነው ሁሌ እዛው እለመደበት ካፌ ቁጭ ብሎ ኪብሮን ያየዋል ኪብሮን እንዴ ምንሆነ ነው ቅዱሴ በማለት ይጠይቀዋል። በቃ መሩ እንደዚህ የሆነችው ኮ በእኔ በተለኮሰ እጠን ነው ይላል። እንዴ ለምን እንደዚህ ትላለህ? ለምን መተህ ታጠይቃትን? ይለዋል ኬብሮንም በምን አይኔ እንዴት ነው መጥቼ የማያት ይላል ቅዱሴ። እንዴ ቅዱሴ ምን ሆነህ ነው? ነገሮችን ሁሉ ከአንተ ጋር ከአያያዝካቸው ከአያያዝካቸው ከያያዝካቸው እኮ በቃ ነገሮች ሁሉ ጥሩ አይሆንም በማለት ክብሮን ይነግረዋል ቅዱሴና ክብሮንም በጣም ጭቅጭቅ አለመግባባት ውስጥ ገብተዋል አንተ ምኑና ነው እጠኑ ስለተለኮሰ በእኔ ምክንያት ነው እንዲህ የሆነችው ብልህ ነው አይደል በማለት አሁንም ይጨቃጨቃሉ እኔ ጥፋተኛ ሳልሆን ወንጀለኛም ነኝ ይላል ቅዱሴ አሁን እኔ ምልህን ስማኝ ስለዚህ ሁለተኛ አትግደላት ስለዚህ መሩን ደም ስለሚያስፈልጋት ሂደህ ደም እንድትለግሳት በማለት ይነግረዋል። የቅዱሴ ደም ከመሩ ጋር አንድ አይነት ስለሆነ ቅዱሴ ለመሩ ደሙን ለግሷል። ሰብስክራይብ እያደረጋችሁ እና አሁን ናሆሜን ቅዱሴን በማመስገን ላይ ይገኛል የመሩጌን ስላዳንክልኝ እጅግ ከልብ አመሰግናለሁ ይለዋል። እና ለዛ ነው እንዴት ሜሬንዳ እየጋበዝከኝ ያለው በማለትም አሁን መሩ ጥሩ ሁኔታ ላይ እንዳለች ደስ ብሎኛል ይላል። ጽናትም መሩ ጋር እያወራች ነው። ጽናት እኔ ደህና ነኝ። አሁን ግን ናሆሜ ደና ነው በማለት መሩ ትጠይቃታለች። ደና ነው፣ አንቺ ደና ነሽ መሩጌ? ትላለች ጽናት። ኪራና ናሆም ካፌ ውስጥ ቁጭ ብለው እያወራሉ። እንዴ ምንድን ነው የሚያስቅህ በማለት ይጠይቀዋል። አንተ እኮ ብቸኛው ደሜን ቀመሙልኝ ያልክ ሰው ነህ በማለት ያስቀዋል። እኔማ ካሁን ካሁን ወሰዱት፣ ሪፈር ጻፉለት፣ ሪፈር ጻፉለት ያልኩ ሳይ ነበር በማለት ይነግረዋል። ባህር ቢጨንቀኝ እኮ ነው ይላል ናሆምም። በአለም ዳርቻ የምትገኙ የነጆም ኩኪንግ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ክፍል እስከምንገናኝ ደህናውኑ ባይ።